ፈራረቀንም ነበረ፣ ግን ደግሞ ይህ ሰው ልጅ ለአንተ መልካም ነገር እንደዚህ ላደርግ ከጎን ልሁን እያለህ ደግሞ መጥፋቱ ፈጣሪንም ዓይን እንደመውጋት ነው ለኔ የሚመስለኝ ማለት ነው። እና ያው ትንሽ ጊዜ ነው አሁን አሞኝም ስለነበረ ምናምን ነው እንጂ ብዙ ያገናኘን ነገሮች አይኖረንም ከእነሱ ጋር ማለት ነው። አንዳንዴ ምን እንደማስጠቃለ በቃ ቱ ሰው የሌለበት ራቅ ያለ ቦታ ሀገር ጨጓራ እየተቃጠለ ለመኖር ለምን ልጁን ሳያገኝ ሳያቅፈው እንደ አባት አባትነት ፍቅር ሳይሰጠው ለምንድን ነው ከሀገር እንዲወጣ አጠገቤ እንዳይደርስ? አብርሽ እንግዲህ ከሀገር ስሜት ደረጃ የት ነው የወሰደች? እንዳልኳችሁ ሀዋሳ ነው፣ ግን እሷ ነገሩን ስታካብደው ስታገን ነው። ምናለች? ከሀገር መውጣት አለብህ፣ አየር መቀበል አለብህ። እዚህ ቡታጅራ ላይ ሆነ ሁሉም እያጫቃጫቃ አረባኪሽ እና እኔ የምላችሁ አያችሁታ ቦቼ ቤት ቀርቦ እንግዲህ እሷ ናት ያመጣችው፣ እሷ ናት እንዲህ ያለችው፣ እሷ ናት በዚህ ከሄርሜላ ራቅ ይባላል ምን ቢል ጥሩ ነው በችግር ሰዓት ከጎን የሆነን ሰው ሲቸግርን ልርዳህ ያለን ሰው መግፋት የእግዚአብሔርን አይን እንደ መውጋት ነው ብዬ ነው ማስበው እነሱ ታምሜ ተንከባከቡኝ እንጂ ምንም ያደረጉኝ ነገር የለም እና አንተም ቦቼ ሮ ቦቼ ከአጠገቤ መጥተህ ምንም ነገር ለማድረግ እንትን እንዳትል ምናምን ብሎ ይናገራል ማለት ነው አሁን እኔ አሁን ማለት የምፈልገው ምን እንደሆነ ታውቃላችሁ አቤልም ሆነ ቡሪያ ይበሉት አብርሽን እንደው ማለት ነው ዘቅዝቀው ቢመቱት እኔ ደስ ይለኛል። የፈለገ ነገር ቢያደርጉት ምክንያቱም ይሄ ሰው አሁን እኛ እኮ ለሱ ስላሰብን ነው። ከነሱ ራቅ ራቅ፣ እነዚህ ምንም አይሰሩልህም ብዬ ውምለው እኔ ለሱ ስላሰብኩ እንጂ ለሌላ ነገር አይደለም። አሁን ምን ይላል? እነሱ ማለት እኮ በህይወቴ ወሳኝ ቦታ ናቸው፣ ወደ ላይ ቦታ ናቸው፣ ወደታች ቦታ ናቸው ስለ ሄርሜላ ሲናገር ጭራሽ እኛ ሩታን ራሱ እንደዚህ ብሎ ሲያወራ አንድ ቀን ሰምተን አናውቅም። ሄርሜላ ሄርሜላ ሄርሜላ ሄርሜላ። ሾኋላ አንተ ቆይ፣ ማሰቢያ ተደፍነዋል እንዴ? መግነት ሰላምጣ ልጥረገው። ጉዴ የምዳም ቅመሞች፣ አትበሳጩ። የምሬ ነው ምላችሁ፣ ንክች አትበሳጩለት፣ የፈለገ ነገር ያድርጉት። እኔ አሁን ምንም አያሳዝን አብርሽ ማለት ነው። እኔ ብያቸዋለሁ፣ ከአብርሽ ቤተሰቦች ስለምገናኝ ያው ፋሚሊ ስለሆን እንጂ አብርሽን አጥንቴ ጫምቄ ባሰጣው ደስ ይለኛል። የምሬ ነው ምላችሁ። ለምን የሰው ልጅ እንደዚህ ዝቅጥ ይላል እንዴ? እንዴ አንዴ ሰው ይሆናል፣ አንዴ አውሬ ይላል፣ አንዴ ሄርሜላን ውጪ ከህይወት አለ። ውሉሉሉሉ አብርሽ ምን ጥቅሞ ነው? መርቅኖ ነው? ጠጥቶ ነው? ብለን ዋል የደስታ መልሶ ደሞ ሆን ምን ይላል? የረዳህን ሰው መግፋት የእግዚአብሔርን አይን እንደ መውጋት ነው። ኧረ ዋክ ንግግር ማትችልበት አለህ እኮ አንተ ውልክፍ ማለት ነው። ቆይ አንተ ወንድ አይደለህም እንዴ? ምንድ ነው ሴቶችን በመሳብሮ እንዴ? ወንድ ወንድነት እንትን ምትለው እንዴ? የማያስፈልጉ ሰዎችን በህይወት የማያስፈልጉ ሰዎችን አስወጣ፣ ምንድነው የተባልከው አሁን? የትዳር አልፈረሰም፣ ስትፈራረሙ አላየንም። ሰው ምንድነው ማለት ሄርሜላ አንተ ምንህ ናት እንዲህ አሁን እኮ እኛን ልታግባባና ልታስረዳ የምንፈልገው ነገር ሄርሜላ ከዚህ በፊት ወንድምነትህን ነው መፈልገው አለች ኦኬ ተቀበልካት እኛም ተቀበልናት ከዛ አሁን ደሞ እያለች ያለችው አፈቅርኩ አለች ምንህ እንደሚፈቀር አላውቅም ይሁን ግጅል ነገርህ ዛሬ ማለት ነው እሺ በቃ እሱንም ፍቅሯንም እንደዛ ፌንት በልተህ ምናምን የህንድ ፊልም ሰራህብን ኦኬ አይደል አሁን ተሽሎሃል አጥሚጡንም ሞቁንም ምኑንም እያለችህ ማለት ነው። ወተቱንም እያለች ማለት ነው። አሁን ከዚህ ልጅ ጋር ማትርቀው ምንድን ነው? ቢያንስ እኮ የሰው ልጅ ከሩታ ጋር ብትለያይ እንኳን የለ ቢያንስ በህግ ራሱ እኮ አግባብ አይደለም። ይህን ትዳር እስካልጨረስከው እስካልፈታኸው ድረስ ከሌላ ሴት ጋር ምንከባደሉ ተገቢ አይደለም። አንዴ ዳገት ሀገር ይዤ ሊሄድ ትላለች። እኛ ሀገራችን በዳገት እንኮራለን፣ እኛ ማለት ነው። አንዴ ጫካ ለጫካ ትወስዳለች፣ አንዴ ቅጠል ለቅጠል ትወስዳለች። ሻል መስቀል ነዋል። አን ማትወስድ ቁርንጣት ቦታ የለም። አንዴ ትኬት ቁርጣ ናይጄሪያ ሂድ ትላለች፣ እሻል ኬንያ ሂዳለች፣ እሻል ኮሪያ ሂዳለች። ሄድክ እንዲ እኛ ራሱ እኮ አብረን እየሄድን ነው፣ እውነት ለመናገር ማለት ነው አሁን ለምንድን ነው ያለህን ነገር ከሩታ ጋር እስክትጨርስ እንደ ትንሽ ረገብ ማለት ያልፈለግከው? አንተ ራሱ መረገጥ ትፈልጋለህ? ያ ይሄ ነው ወይ ስራ ነው ወይ መረገጥ ትፈልጋለህ? እኔ እኔ አላስመስልም እኔ አብርሽ የምሬ ነው የምልህ። ቤተሰባዊነት ይዞኝ እንጂ በአንተ ላይ አንተ የምታደርጉ ነገር ማለት ነው፣ የተላከልኝም ቪዲዮ ብለቅ ህዝብ ሁሉ ይረግጠ ነበረ፣ ግን ለቤተሰብነት ስል ነው ማለት ነው። እና ማለት ነው ሩታ ጋር ደግሞ እየሄዳችሁ የአብርሽ ቡችሎች እንግዲህ ዛሬ የቡችሎች ቀን ነው። አብርሽ ቤትም ሩታ ቤትም ቪዲዮ አይለቀቅም። እሺ፣ አትመላለሱ እንደኔ የቡችሎች ቀን ነው። ቡችሎች ቤት ነው ቪዲዮ የሚለቀቀው። እና ደግሞ ትላንትና የጠፋሁት አልተመቸኝም ነው። ትላንትና ሩታዬ የኔ ፍቅር መታ ነበር፣ የኔ ነብር ማለት ነው። እኔ ግን አልተመቸኝም። ደግሞ የሆነ ሰዓት ጠበቅኩ ጠበቅኩ ጠበቅኩ፣ ጠበቅ ስትቀርብኝ ወደ ስራ ገባው ማለት ነው። እና የምንላችሁንም ዛሬ ሩታ ጋር ሄዶ የአብርሽ ቡችሎች እነዚያ አስመሳዮች ካሌብና አዩ ማለት ነው። ልጁን አሳየው፣ ልጁን የማየት መብት አለው። እሱ አሁን ከአንቺ ምንም አይፈልግም፣ ልጁን ግን ማየት ይፈልጋል። ምናምን ፎቶ ላኩለት። እናንተም እኮ ማለት ነው አላችሁ ከካሜራ ጀርባ ካሜራ ማን ነበራችሁ ያኔ? እነዛ አስመሳይ ጓደኞቹ ሂድ ሂድ ሂድ ሂድ ውጣ ከዚ ሀገር ብለው ሲሉት ልጅ ይናፍቀኛል ሲላቸው ፎቶ ፎቶ ብለዋል እኮ እናንተ። የንትን ማለት ያው የቴክኖሎጂ ጊዜ ላይ ያለ ነው እያላችሁ አይደል? ፎቶ ፎቶ ፎቶ በስልካቸው አንሱና የሶስት ቀን የአራት ቀኑን ለውጥ አሳዩት እሺ። እንደዛሩ ይሻላል እና ሩታን ደግሞ እየመጣችሁ አትነዝነዟት በቃ ተወፈርበት ምንድነው እናንተ አይዘለቻችሁም እንዴ እንዲ እርጉዝ ሆነ አንድ ሰዓት ትደቅናላችሁ ካሜራ አራስ ሆነ አንድ ሰዓት ትደቅናላችሁ ካሜራ ምንድነው ያለ ሩታ መተንፈስ አትችሉም ማለት ነው ያለ ሩታ መተንፈስ አትችሉም ያለ ሩታ ዶላሩ አይመጣም አደል እኛ እናውቃለን እኮ ግን ይደብራችሁ። አማቺ ግቢ አንዴ ወሽሜትን እየላካችሁ አንዴ የራሳችሁ እየሄዳችሁ አንድ የሆነ ነገር እሱ እየመጣ አንድ የሆነ ነገር እያላችሁ በጣም ያስጠላል። የምር የእኛ ሰው ትልልቅ ሰዎች እራሱ እኮ ምን ይሏችኋል? አባትዮ ምን ይላችኋል? እንዲህ እናትየውስ ምን ትላለች? እንዲህ ይህኛ እንደዚህ ልጆቹ ሰፋጣ ሰጋጣ ሆኑ እንጂ ወላጆቻችን እንደዚህ አይነት ተግባር የለባቸውም። የምር ነው የምሏችሁ፣ ስነስርዓት ያላቸው ናቸው። እና ተገበሩ በቃ ትላንት እናኮ የሩታ እህት ልክ ልካችሁን ተናግራለች። ዛሬ እሷ ቤት መሄዱ ምንድን ነው የሚያስፈልገው? አያስፈልግም በቃ። እንዲ እሱ ልጁን ለማየት ሬዲ ሲሆን ይምጣ። በቃ፣ እንዲ እሱ ሴት ያባር ሌላ ምን ያውቃል? ቆይ እኔ የምለው ቆይ፣ ዛሬ ማለት ነው አብርሽትም አልሄድም የትም። ግራ ተጋብተው ነው ያሉት። ግራ ተጋብተው የትም አልበረረም ምንም ነገር ምንም ሳክስ ሳክስ እና ተረጋግኖ የምላችሁ ቤተሰብ፣ በተረፈ ለሩታ አንቺ በቃ የሴት ምርጥ በሏት። ለምን ብዙ ሀላፍትና እየመጣባት ነው ገባችኋ? አንድ ብቻዋን ሆና ይሄ ሁሉን ሰው እያንጫጫችን ነው። የአብርሽ ቡቹ ላይ ታውቃላችሁ ከአስር በላይ ናቸው። ለሩታ ነው ቡቹ ላይ ሌላት የኔናት ሩታዬ አንቺ እኮ ውጭላ ራሱ የለሽ። ሜላት ራሱ እንደ አውሎ ነፋስ ያደርጋታል። አንዴ አብርሽ፣ አንዴ ሩታ፣ አንዴ አብርሽ። አወዛጋቢ እህት ነው ያለሽ አንቺ፣ መስኪን። እኛ አለንልሽ፣ እሺ? አንድ ነገር አታስቢ። ባናቱ ይተከል፣ ወንድ የተባለ ባናቱ ይተከል። ካላሰበልሽ፣ ምን ሲጀምር? የማያሰብልሽን ሰው ይዞ መኖር ማለት ነው ሸክም። ሸክም ነው። በቃ በቃ ማያስፈልግ ሰው ካለ ማስወጣት ከህይወት ቀለል፣ ሸክምሽ ቀለል ይልሻል። እና አለንልሽ፣ እሺ። አንድ ነገር አታስቢ። አንድ ነገር ተወዳጅ ነሽ፣ ልጅሽን ዘንጠሽ እንትን ትያለሽ ታሳድጊያለሽ። አሉ እኮ ብዙ ብዙ አርቲስቶች፣ ብዙ ፌመሶች አሉ እኮ ልጆቻቸውን ለብቻ የሚያሳድጉ ሲንግል ማም ሆነው ማለት ነው። ይሄ እቃ ነው ያቺን መጣ አብርዬ፣ አብርሽዬ፣ አብርሽዬ፣ አብርሽዬ ካለችው ይሄዳል። አብርሽዬ፣ አብርሽዬ ካለችው። ይሄ ደግሞ እንደዚህ አይነት ሰው እቃ ነው። ከመጠች ሴት ሁሉ የሚሄድ ወንድ ባል ሳይሆን አባል ነው። ስለዚህ ተይው ይሄድ። አንድ ነገር አታስቢ፣ በራስሽ ኮንፊደንስ ይኖርሽ ነው የምለው። በተረፈ የሩታ እህቶች ትለያላችሁ፣ በየገባችሁበት መግቢያ መውጫ አሳጧቸው እሺ። በእነሱ ቪዲዮ ሩታ ጀግና፣ ሩታ ሩታ፣ ሩታ ብላችሁ ማለት ነው። ዩቲዩብ እንዲያስጠላቸው አድርጉ። ይህን ነው ማለት የምፈልገው። አትሰዳደቡ እሺ፣ አትሰዳደቡ ቢዝነስም ነው እኮ እየሰሩብን ነው እኮ። ይህንን ልናቅ ይገባል። ተረጋጉ፣ ምግብ ብሉ፣ ወተታችሁን ቅዝቅዝ ያለ ወተት ጾመኛ ካልሆናችሁ ጭስ አድርጉ። አታስቡላቸው አንድ ነገር አትበሳጩ። ቢዝነስም እየሰሩብን ነው እየተጣሉን ቢዝነስም እየሰሩ ነው። ስለዚህ አንድ ነገር አታስቡ እና ከቻልክ ቪዲዮቸውን አስገባለሁኝ። ያው ስለእነዛ እንትኖቹ ደስ አይሉኝም፣ እንደዛ ነው። እኔ የአብርሽና የሩታን ቪዲዮ ነው ማስገባው ምክንያቱም ምንም እንኳን ዘተት ቢሰሩ ስለምወዳቸው እነዚህ ግን ቦቸራ ማለት ነው። ጠንጋራ ቦቸራ ቦቸራ ራሱ አስመሳይነትሽ እንደው ዝም ብለ ለቪዲዮውን ቡሩን ቡር አትበል። የዛን ቀን ለአብርሽ ፍቅር ሲገለጥለት ሲገለጽለት እኮ ሲነገረው ነበረክ ምንድን ነው የምታስመስለው? ትር በቃ ሁላችሁ እኔ እኔ አታስወሩኝ። አቤላና ቡራ ደግሞ ጠብቁኝ፣ ካልሰራውላቸው እባቦች